ሰላም በማስተለን እየተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምንዋላችሁ ከጣና ቴሌቪዥን የጥቅምት 24 ቀን 2018 ዓ.ም ተምረት የምሽት ዜናችን ተጀምሯል። ዜናዎቹን የምራው ማራሰፋ ብሪያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የብልጽግናው ሰራዊት የዛዛዡ የሰጉት ደርሶባቸዋል። ጎንደር ላይ በርካታ ኃይላቸው እየተበተነባቸው የተቸገሩት የኮማንድ ፖስቱ ሰብሳቢ የውሸት ወታደራዊ ፕሮፓጋንዳ ቢያስተላልፉም፣ ሰራዊታቸውን ከመፍረስ ሊታደጉት አልቻሉም። የጎንደሩ ትንቅንቅ አሁናዊ መረጃ በዜናችን የሚደመጥ ቀዳሚው የተጋድሎ ዜናችን ነው። ተሰሙታላችሁ። ባህር ዳር የፋኖ ትንፋሽ እየሞቃት ነው። ከባህር ዳር 29 ኪሎ ሜትር የተካሄደው ተጋድሎ ምን ይመስላል? ደብረ ማርቆስ ከተማ ላይ የተፈጸመው የከተማ ሰርጂካል ኦፕሬሽንስ ምን ውጤት ተገኘበት? በዝርዝር የምናስደምጣችሁ ዜናችን ነው። ወደድንም ጠላንም አንድነቱ ይመጣል። አንድነቱ የማይመጣ ከሆነ ድሉም ይራዘማል፣ መሪዎቻችንም በታሪክ ፊት ተወቃሽ ይሆናሉ። ይህን የሚናገረው የፋኖ መሪው ነው። የሸዋ ተጋድሎ ከትናንት እስከ ዛሬ ሶስት የውጊያ ግንባሮች ፋኖ የተቀዳጃቸው ድሎች ዝርዝር መረጃና የአማራ ፋኖ የአንድነት ጉዞ ዙሪያ የፋኖ መሪው የሰጠውን ማብራሪያ ተሰሙታላችሁ። በፋኖ ትግል ውስጥ የዛሬው እለት ታላላቅ ድሎች የተመዘገቡበት ሆኗል። አንድ የወረዳ ዋና ከተማ በፋኖ ነጻ ወጥታለች። ፋኖ ነጻ ያወጣት ከተማ ማናት? ዜናችን ዝርዝር አለው፣ ትሰሙታላችሁ። የኦሮሚያ ብልጽግና በትግራይ ክልል ወኪል አድርጎ የሾማቸው ጄኔራል ታደሰ ወረደ ከወራት በፊት በግልጽ የተናገሩት ስጋት ስጋና ደም ለብሶ ፊታቸው ላይ ቆሟል። የጄኔራሉ ስጋት እና ሆናው የትግራይ ታጣቂዎች ጉዳይ በዜናችን ተዳሷል። ዝርዝሩን ትሰሙታላችሁ።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 የጎንደሩ ትንቅንቅ የብልጽግናውን ሰራዊት በትኖታል ተባለ። በጎንደር የወንድማማቾች አንድነት ያስደነገጠው ያገዛዙ ሰራዊት በከፈተ የተቀናጀ ዘመቻ በርካታ ሰራዊቱ እርምጃ ተወስዶበታል። በጎንደር ጠቅላይ ግዛት የገባው የብልጽግናው ሰራዊት ባለፉት ተከታታይ ቀናት የደረሰበት ብርቱ ምስ ሰራዊቱ እንዲበተን አድርጎታል ሲሉ ወታደራዊ ምንጮቻችን ተናግረዋል።

ውጊያ የከፈተው የብልጽግናው ሰራዊት በደረሰበት ብርቱ ምት ክፉኛ መጎዳቱን ተከትሎ ይህ ዜና እስከተጠናቀረበት ሰዓት ድረስ በቀጠናው የድሮን ቅኝት በመደበኛነት እየተደረገ መሆኑ ተሰምቷል። በሌላ ዜና ፋኖ በግንባር ከብልጽግናው ሠራዊት ጋር እያደረገው ካለው አስደናቂ ተጋድሎ በተጨማሪ በሕዝብ ላይ የተሰማራውን ዘራፊ ቡድንን በማጽዳትና የሕዝብን ደህንነት በማስጠበቅ በኩል ስኬታማ ስራ እየሰራ ይገኛል። በዚሁ በጎንደር ቀጠና አጋቾችን ተከታትሎ መያዙንና ታግቶ የነበረ ግለሰብ ማስለቀቁን ለጣና ቴሌቪዥን ከግንባር የደረሰው መረጃ ያመላክታል። በዛሬው ዕለት ከጎንደር ዙሪያ ማክሰኝት ከተማ በቅርብ ርቀት በሚገኝ ጫካ በተደጋጋሚ ፋኖ መስለው የሚዘርፉ ኃይሎችን ፋኖ ተከታትሎ በመያዝ ወንጀሉን መከላከል ችሏል። በዚህ ቀጠና በተደጋጋሚ ጊዜ ሴቶች ሲደፈሩ፣ አሽከርካሪዎች ሲዘረፉና መንገደኞችም ሲዘረፉ መቆየታቸውን ያስታወሱት ምንጮቻችን በዚህ ጉዳይ ፋኖ እርምጃ እንዲወስድ ጥያቄ ሲያቀርቡ መቆየታቸውን ተናግረዋል። በዚሁ የዘራፊዎች ቀጠና በሆነው በዛሬው ዕለትም አንድ በብረታ ብረት ስራ ላይ የተሰማራ መሐመድ የተባለ ወጣት ከከተማ እቃ ጭኖ ወደ ባህር ዳር በሚጓዝበት ወቅት ፍየል ውሃ ተብሎ የሚጠራ ቦታ ላይ ከመኪና አስወርደው አፍነው እንደወሰዱት ገልጸዋል። ይሁን እንጂ ግለሰቡን ታፍኖ ወደ ጫካ መወሰዱ ጥቆማ የደረሰው ፋኖ በጠቆመው መሰረት ተከታትሎ ሰፊና የተቀናጀ ከበባ በማድረግ በልዩ ኦፕሬሽን በሰዓታት ውስጥ ማስለቀቅ መቻሉን ገልጸዋል። ከአጋቾቹ መካከል ሁለቱ ወዲያውኑ እርምጃ እርምጃ እንደተወሰደባቸው፣ የገለጹት ምንጮቻችን መንገደኛው ላይ ጉዳት ሳይደርስበት ማስለቀቅ መቻሉን ተናግረዋል። ወደ ተከታዩ ዜናችን እናልፋለን። ፋኖ ባህር ዳር ዙሪያ ድል ተቀዳጀው። የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ቢኮሎ ላይ ድል መቀዳጀቱን አስታውቋል። ከባህር ዳር ከተማ 29 ኪሎ ሜትር ርቀት ላይ ፋኖ ታላቅ ድል የተቀዳጀበት የዕለቱ ውጊያ የተካሄደው በጊዮን ሻለቃ መሆኑን የአንደኛ ክፍለ ጦሩ ቃል አቀባይ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን ተናግረዋል። ፋኖ ሀብታሙ ባደረሰ መረጃ እንዳስታውቀው አጼ ቴዎድሮስ አንደኛ ክፍለ ጦር ኮኔል ታደሰ ምሉ ብሪጌድ መራዊ ከተማ ላይ በአካሄዱት ድንገተኛ ኦፕሬሽን በጥላት ካምፕ ላይ ከባድ ውድመት ማድረስ ተችሏል። ስምንት የስርዓቱ ጥምር ጦር አባላት እርምጃ ተወስዶባቸዋል። ከአስር በላይ የሚሆኑት ደግሞ ከባድና ቀላል ጉዳት ደርሶባቸው ወደ ባህር ዳር መኮር ግቢ የብልጽግናው ሰራዊት ጤና ማዕከል መግባታቸው ታውቋል። ይህ በእንዲህ እንዳለ የአፋ ባህ አጼ ቴዎድሮስ የወፍታዊ ሁለት መቶ ስድስተኛ ኮር የስናን አባጅሜና የንጉሥ ተክለ ሃይማኖት ብሪጌድ አባላት የብልጽግናው ስራ ላይ የጠድ የደማና አራት አልጋ በሚባሉ ቦታዎች ታላቅ ውጊያ በመክፈት ከፍተኛ ድልን ተቀዳጅቷል። የዕለቱን ትጋዶ አስመልክቶ መረጃውን ያደረሰን የእዙ ቃል አቀባይ ክፍል ከደብረ ማርቆስ ከተማ ወደ ረቡ ገበያ ሬሽን ለማቀበል እንቅስቃሴ ቢያደርግም የስናን አባጅሜን የንጉሥ ተክለ ሃይማኖት ፋኖች መንገድ ላይ ደፈጣ በመጣል ውሃ ጋን ላይ ተወሽቆ እንዲቆይ አድርገውታል ብሏል። ቃል አቀባይ ክፍሉ አክሎም በዛሬው ዕለት 03 ቢቲአር ሮኬት በዙ 23 በ03 ሞርተርና በሌሎቹ ሜካናይዝድ መሳሪያ ውስጥ የሞሸረት እንቅስቃሴ ቢያደርግም እንደተለመደው ከፍተኛ አመት ደርሶበት ከፍተኛ ሰዋዊና ቁሳዊ ኪሳራን አስተናግዶ ወደ አረቡ ገበያ ከተማ አፈግፍጓል ሲል አስታውቋል። በጥዋት በተጀመረው ውጊያ ሁለቱ ብርጌዶች በመናበብና ትስስር በመፍጠር ከፍተኛ የሆነ የድል ውጤትን ማስመዝገባቸውን ቃል አቀባይ ክፍሉ ገልጾ በዚህ አውደ ውጊያ በርካታ የጠላት ሠራዊት እርምጃ ተወስዶበታል። እርምጃ ከተወሰደበት በተጨማሪም በርካቶች ጉዳት ደርሶባቸዋል ወታደራዊ ተሽከርካሪዎችም ከጥቅም ውጭ እንዲሆኑ ተደርጓል ብሏል ሁለቱ ብሪጌዶች ይህንን ገድል ባካሄዱበት ተመሳሳይ ሰዓት የብራኛው ቀስተ ደመና ብሪጌድ ፋኖች በየቦ በኩል ደብረ ማርቆስ ከተማ በመግባት በብልጽግናው ወታደራዊና ፖለቲካዊ መዋቅር ላይ ከፍተኛ ጉዳት ያደረሰ ጥቃት አድርሰውበታል። በዚህ ውጊያም ፋኖ ከብልጽግናው ሰራዊት ላይ አንድ ብሬን አምሳ ክላሽንኮቭና ስምንት የጥምር ጦር አባላት በፋኖች ሲገቡ አንድ የብልጽግና አውራል ከጥቅም ውጭ ሆኗል። ከወታደር ተሽከርካሪ በተጨማሪም የብልጽግናው ሰራዊት ሎጂስቲክ ለማመላለስ ሲጠቀምበት የነበረው ሲኖ ትራክ ተሽከርካሪ በፋኖ ተመቶ ከጥቅም ውጭ ሆኗል። ከመቶ በላይ የብልጽግናው ሰራዊት አባላት እርምጃ እንደተወሰደባቸው የገለጸው የዙ ቃል አቀባይ ክፍል የክላሽና የብሬንድ ተኳሽም ለፋኖ ገቢ መሆኑን ተናግሯል። ወደ ሌላኛው ዜናችን እናልፋለን። ወደርንም ጠላንም አንድነቱ ይመጣል። ፋኖ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛትዝ ከጳጉሜ ጀምሮ ያለ ብርቱ ተጋድሎ በማድረግ በሶስት መስኮች ስኬታማ ወታደራዊ ድል መቀዳጀቱን የማመድ ቢሆነ የኮር ቃል አቀባይ አርበኛ ምናሉ ከበደ ተናገረም። አማራ እንዲያሸነፍ የፋኖ አንድነት የግድ ነው። ወደርንም ጠላንም አንድነቱ መምጣቱ አይቀርም በማለትም ገልጿል። አርበኛ ምናሉ ከበደ የኮሩን ያለፉትን ቀናት ተጋድሎና የብልጽግናውን አየር ወለድ ኮማንዶ ጦር ማስኮብለላቸውን አስመልክቶ ከጣና ቴሌቪዥን ጋር ባደረገው ቃለምልልስ የአየር ወለድ ኮማንዶ ክፍለ ጦሩን ጨምሮ የብልጽግና ኤሊት ፎርስ የሚባሉትን ሁሉ በየጊዜው እያስኮበለልን ወደ ፋኖ እያስገባን እንገኝ፣ በዋናነት ባለፉት ወራት የደፈጣ ጥቃት በመምታት መስመራዊ ውጊያ በማድረግና የከተማ ኦፕሬሽን በመፈጸም በጠላት ሰራዊት ላይ ከፍተኛ ድል ተቀዳጅተናል ብለዋል። አርበኛ ምናሉ አክሎም ከወታደራዊ ምት በተጨማሪ የጠላትን ኃይል ስቦ በማስገዳትና በማስኮብለል ከፍተኛ ውጤት እያገኘንበት ነው ሲል ገልጾ፣ በተለይም በከተማ ኦፕሬሽን የብልጽግናው ስርዓት አሉኝ የሚላቸውን ዋና ዋና ምርኮዞቹን የሰበርንበት ነበር በማለት የዙን የተጋድሎ ውጤት ገልጾ ዛሬ ይሄ አራት የመቶ አስራ ሁለተኛ ኮማንዶ ወደ አማራ ፋኖሽ ጠቅላይ ግዛት እዝ መሐመድ ቢሆንኝ ኮር እየተቀላቀሉ አሉ። ትናንትናም ከትናንት ወዳም እንደዚሁ ከሸዋሮቢት ማለት ነው እንደዚሁ የተቀላቀሉ ሁለት የፌደራል ፖሊስ አመራሮች አሉ። ከዚህ ሶስት ቀን በፊትም እንደዚሁ የተቀላቀሉ እንደዚሁ መቶ አስራ ሁለተኛ ኮማንዶ ከዚሁ ቦታ ላይ የተቀላቀሉ አሉ። በአሁኑ ሰዓት አገዛዙ አገዛዙን በተለያየ በደፈጣም በመምታት መስመሪያ ውጊያም በማድረግ እንደዚሁ በውስጥ ጠላትንም በማስቀዳት ሰራዊቱ ትክክለኛ በተለይ የኔ ነው የሚለውን ሰራዊት ትክክለኛ አቋሙን በማስረዳት ወደ ፋኖ እንዲቀላቀሉ እየተደረጉ ነው ያሉት። እንዳልከው ከመስከረም ወር ጀምሮ 2018 የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በድል የታጀበ በአገዛዙ ላይ የበላይነቱን የወሰደ የያዛቸውንም አንዳንድ ቦታዎችንም በማስለቀቅምና የውስጥ ባንዳዎችንም እንደዚሁ አሉኝ የሚላቸውን ለአገዛዙ ቀኝ እጅ የሆኑትን በሰላምና ደህንነት በመረጃ የተቀመጡ አምራዎችን ከተማ ድረስ ገብቶ በማስወጣት ዞን ላይ በመግባት በማውጣት ወረዳዎች ላይ ገብቶ በማውጣት እርምጃ በመውሰድ አገዛዙ እየተንኮተኮተና ወደ ማይቀርለት መሸነፍ ደረጃ ላይ እንዲደረስ እያደረግ ነው እንገኛለንና በተለይ ቅድም እንዳልኩ ሁለት ሺ አስራ ስምንት አመተ ምህረት ከገባ ጀምሮ ከመስከረም ከቋሚ ጀምሮ በተለይ መደዳውን ውጊያዎች በማድረግ መደዳውን ደፈጣዎች በማድረግ በአገዛዙ ላይ የበላይነት የተወሰዱበትና ጠላት ብዙ ሰራዊቱን በሚኒሻም ደረጃ ሰሞኑን በመራቤት የቅጣና ከ260 በላይ ሚኒሻ የከዳበት በሶስት ቀን ማለት ነው። አገዛዙ እየወደቀ ያለበት ለእኛ ደግሞ ድል ያገኘንበት ዘመን ነው። ይርጋ እንዳጠቃላይ 2015 ከመስከረም ጊዜ ጀምሮ ማለት ነው። የአማራ ህዝብ የሉና ትግል ባጠረ ጊዜ እንዲጠናቀቅ የፋኖ ብርቱ ተጋድሎ ብቻ ሳይሆን የፋኖ የትግል አላማ አንድነትን በድርጅታዊ አንድነት መድገም ያስፈልጋል። በተደጋጋሚ ጊዜ የፋኖ አንድነት እንዲመጣ ጠንካራ ጥያቄዎች ከሁሉም አቅጣጫ ይሰነዘራሉ። የፋኖ መሪዎችም አንድነቱን እውን ልናደርግ የመጨረሻው ምዕራፍ ላይ ደርሰናል ሲሉ ይደመጣሉ። እስካሁን ግን የፋኖ አንድነት እውን መሆና። በዚህ ጉዳይ አስተያየቱ ለጣና ቴሌቪዥን የሰጠው አርበኛ ምናሉ ከበደ፣ ወደድንም ጠላንም የፋኖ አንድነት ይመጣል። የአላማ ጽናትና የትግል ታማኝነትን ያነገቡ ጀግና መሪዎች አሉን። መሪዎቻችን አንድነቱን ለማምጣት እየሰሩ ነው፣ ደግሞም ያመጡታል። ተስፋ አደርጋለሁ ብሏል። አርበኛ ምናሉ አክሎም መሪዎቻችን በታሪክ ፊት ተወቃሽ እንዳይሆኑ ለአንድነቱ ቀናይ መሆን አለባቸው፣ ሰራዊቱም ግፊት እያደረገ በተለይም ግን የማህበራዊ ሚዲያው ጫና እስካሁን ፈተናው ነው ስለቆየ፣ ከዚህ በኋላ ሁላችንም ኃላፊነት በተሰማን መልኩ ለአንድነቱ ልንተባበር ይገባል ሲል ተናግሯል። አርበኛ ምናሉ የፋኖን አንድነት አስመልክቶ ከጣና ቴሌቪዥን ለቀረበለት ጥያቄ ምላሽ ሲሰጥም እንግዲህ ትናንትና የፋኖ ትግል ከተጀመረ ትናንትና አባቶቻችን በባዶ እግራቸው እየሄዱ ወንድሞቻችን ዱላ እየያዙ ድንጋይ እየያዙ በስናይፐር እያለቁ በብሬን እያለቁ በሰላማዊ ሰልፍ በተለያየ በስብሰባ በለቅሶ በጉርጉሮ ሳይቀል ስለ አማራ ያለውን ሁኔታ በስርዓቱ ላይ ያለውን ሲያንጸባርቁ ነበረ። ያ አላዋጣ ብሎ ከዚህ ሁለት አመት ሶስት አመት በፊት እንግዲህ የፋኖ ትግል ተጀምሯል። በዚህም ትናንትና ስንጀምር ትግላችንን በቀበሌ ተደራይተን፣ በሰፈር ተደራይተን ብሎም ደግሞ በወረዳ ተደራይተን ዛሬ መንግስትን መገዳደር ባንክ የታጠቀ ታንክ የታጠቀ ሀይልን ነው እየተጋደርን ያለነው ስለዚህ ባንዴ ትናንትና ሀምሳ የነበረ አደረጃጀት ወደ ሀያ አምስት የወረደበት ሀያ አምስት አደረጃጀት የነበረበት ወደ አስር የወረደበት አስር የነበረው ወደ ስምንት የወረደበት ስምንት የነበረው ደግሞ ወደ ሁለት አደረጃጀት የመጣበት ሁኔታ ነው ያለው ምናልባት ትግል ሲባል እኔ እንደሚመስለኝ እንደግለሰብም ባንዴ የሚመጣ አይደለም የገጠመው አካል ቅድም እንዳልኩ አገር የሚመራ ነው ሀገር እመራለሁ እያለ ባንክ የታጠቀ ነው ታንክ የታጠቀ ነው የተሻለ የተለያዩ የአየር ላይ መሳሪያዎችን የአየር ላይ ጀቶችን ድሮኖችን ውጎችን የታጠቀ ኃይል ነው። ይህንን ደግሞ በሁለት ዓመት የናክል ለውጥ ማምጣት ማለት ምናልባት ቆም ብሎ ለሚያይ ሰው የተሻለ ነው ብዬ አስባለሁ። በዚህ ትግል ላይ ደግሞ ሁሉም አንድ አይነት ሊስብ አይችልም። አንዱ ስልጣን የሚፈልግ ይኖራል፣ አንድ ጉራ የሚፈልግ ይኖራል፣ አንድ ዝና የሚፈልግ ይኖራል፣ አንድ ደግሞ ተልእኮ የያዘ ይኖራል ና ይህንን በዚህ ሁለት ዓመት ውስጥ ስለመጣ እኔ ደስተኛ ነኝ። በሁለት ዓመት ውስጥ ወደ ሁለት ድርጅት መጥቷል። አሁን ሶስተኛ ዓመታችን ይዘናል። ይሄ ደግሞ ወደ ወደድንም ጠላንም ያለ ምንም ሁኔታ አንድነት ይመጣል፣ በቅርቡም ይመጣል በያምናለው ባለበት ላይ ግን እኔ በአሁኑ ሰዓት ፋኖ እስካሁን ድረስ አንድም ሆነም አልሆነም ውሎ ያግባው ማንኛውንም ፋኖ በያለበት አደረጃጀት ላይ ሆኖ ሥርዓቱ ላይ እየተኮሰ ነው ያለው ሥርዓቱን እያሽመደመደ ነው ያለው ሁሉም በየግንባሩ። ለዚህ ደግሞ ፋኖ እድሜ ይስጠው፣ ጤና ይስጠው፣ ውሎ ያግባው። ነገ ደግሞ ከላይ ያሉ አምራሮች ተነጋግረው ከታች ያለ ሰራዊት ግፊት አድርጎ ወደድንም ጠላንም ከአንድነት ውጪ አሸናፊነት ስለሌለ አንድነት ኃይል ነው። አንድነት አሸናፊ ነው። አንደኛ አንድነት መዳኛችን እስከሆነ ድረስ አንድነት ማምጣት ያለበት አመራሩ ብቻ ሳይሆን ከታች ያለውም ሰራዊት ፈጣሪውን እየለመነ ፈጣሪውን እየተማጸነ እየጸለየ፣ አንድነት እንዲመጣ ሁሉም ግፊት ማድረግ አለበት። እንደተባለው አንድነት ከሌለ የአማራን ህዝብ ጥያቄ ልንመልስ አንችልም። አንድነት ካልመጣ ማሸነፍ አንችልም። እንዳልከው ትግሉ ባለህበት ሂድ ብቻ የሆነበት ሁኔታ ናለው ይሄ ሲሆን ግን ትናንትና ዘንግ ነበረ የያዝ ነው ድንጋይ ነበረ የያዝ ነው። ዛሬ ግን ከነፍስ ወከፍ መሳሪያ እስከ ሜካናይዝድ ድረስ የታጠቅንበት ነው። ይሄም የትግሉ አንድ ለውጥ ነው። ትናንትና ከህወሀት ከወያኔ መማር እንችላለን። አስራ ሰባት አመት ትግል የፈጀባቸው ነው። እኛ ግን በአንድ አመት በሁለት አመት ጠላትን ከቀበሌ አንስተን ወረዳዎችን ሁሉ ያስለቀቅንበት ጊዜ ነው ያለው ስለዚህ አንድነት አሁንም ወደ ደምጥላን ይመጣል። ለዚህ ደግሞ ማንኛውም ማህበረሰባችን ተጎን ሆኖ ማድረግ ያለበትን እንዲያደርግ፣ ማንኛውም ታጋይ ተስፋ ሳይቆርጥ በአገዛዙ ላይ መተኮስ ያለበትን እየተኮሰ ሁላችንም ወደፊታችን ብቻ እየተራመድን አንድነቱ እንዲመጣ ማድረግ ይኖርብናል። ለዚህ ደግሞ በቅርቡ ይመጣል ብለን እናስባለን። ብዙ የተጀመሩ ነገሮች እንዳሉ እየሰማን ነው። ይህም እንዲመጣ የሁላችንም አስተዋጽኦ ያስፈልጋል። በተለይ በሶሻል ሚዲያ በኩል የሚለቀቁ የሚጻፉ፣ የሚነገሩ አንዳንድ ጉዳዮች አሉ። እነሱ ትልቅ ፈተና የሆኑብን ነገሮች አሉ። ፈተና ቢሆን ግን በተለያዩ ሶሻል ሚዲያዎች የተመሰረተ ትግል ስለሌለ በሶሻል ሚዲያ በግለሰቦች መጮህ በተለያዩ ምክንያቶች የተጀመረ ትግል እስከሌለ ድረስ ምድር ላይ የተመሰረተ እንዳለት የቆመ ትግል እንዳለት የቆሙ መሪዎችም እስካሉን ድረስ በእነሱ እንተማመናለን። እነኛ መሪዎች ደግሞ ነገ አንድነቱን ያመጣሉ። አንድነቱን ካልመጡ ደግሞ ታጋይ ታጋይ ነው። አንድነቱን እስካላመጡ ድረስ ተጠያቂ የሚሆኑበትን ሁላችንም ግፊት እያደረግን በቅርቡ አንድነቱ ይመጣል የሚል ግምት አለኝ። ክቡራትና ክቡራን የጥቅምት 24 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ፋኖ የወረዳዋን ዋና ከተማ ተቆጣጠረው። የአማራ ህዝብ የሉና ትግል በታላቅ ከፍታ ላይ እየተጓዘ ሲሆን ዛሬ በወሎ ቤተ አማራ በተካሄደው ተጋድሎ ፋኖ የዋድላ ወረዳ ዋና ከተማ ኮንን ተቆጣጥሯል። ከጠዋቱ ሶስት ሰዓት ጀምሮ የተካሄደውን ውጊያ ያካሄደው የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ እዝ ነው። የብልጽ ግናው ሰራዊት ከፍተኛ ኃይሉን ተጠቅሞ በዙ 23 በሞርተርና በመድፍ ታግዞ ከረፋዱ 3 ሰዓት እስከ 11 ሰዓት የዘለቀው ውጊያ አድርጎ ነበር ሲል የገለጸው የዙ ቃል አቀባይ ክፍል። ሆኖም ፋኖ የብልጽግናውን ግናውን ሰራዊት ምሽግ ሰብሮ በመግባት ከፍተኛ ቁጥር ያለውን የብልጽግና ግና ሰራዊት እርምጃ ወስዶበታል። የፋኖ ምት የበረታበት የብልጽግናው ግናው ሰራዊት ካምፑንና ምሽጉን ጥሎ በመውጣት የዋርላ ከተማ ሆነን ለፋኖ አስረክቦ ወጥቷል። የአንሻ ሳይድ ክፍለ ጦርና የቀኝ አዝማች ተበጅ ወርቁ ክፍለ ጦር በጋራ ጥምረት ፈጥረው ባካሄዱት ተጋድሎ ከፍተኛ ድል የተቀዳጁ ሲሆን ከጋሸና አጥር ግቢ እስከ ኮን በመገስገስ የብልጽግናን ሰራዊት ከፍተኛ ሰዋዊና ቁሳዊ ኪሳራ አድርሰውበታል። የፋኖ ብርቱ ምት ያረፈበት የብልጽግናው ሰራዊት ወደ ጋሸና ገብቷል። ይህ በእንዲህ እንዳለ በዚህ ወሎ ቤት አማራ ቀጠና የአጼ ምኒልክ ሕዝብ በዛሬው ዕለት በሰራው የከተማ ኦፕሬሽን የብልጽግናው ሰራዊት ካምፕ ላይ ጥቃት አድርሶ ድል ተቀዳጅቷል። ጽናት ክፍለ ጦር ወገል ጤና ከተማ ሰርጎ ገብቶ ኦፕሬሽንን በመስራት ሁለት የብልጽግናው ሰራዊት በምሽግ ላይ እርምጃ ሲወሰድባቸው ከአስር በላይ ደግሞ ጉዳት ደርሶባቸው ወደ ሆስፒታል ተወስደዋል። በዛሬው ዕለት በፋኖ በተፈጸመው ድንገተኛ ጥቃት የተደናገጠው የብልጽግናው ሰራዊት ከባድ መሳሪያዎችን በዘፈቀደ ያስወነጭፍ እንደነበር የገለጹት አይንማኞች ማኞች በከተማዋ ይንቀሳቀሱ የነበሩ ወጣቶች የመረጃ ድጋፍ አድርጋችኋል በሚል ድብደባ እንደተፈጸመባቸውም አክለው ገልጸዋል። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ሰራዊት በፋኖ የሚደርስበትን ተደጋጋሚና ብርቱ ምት መቋቋም ሲያቅተው በንጹሃን አማራዎች ላይ የበቀል ዱላውን እያሳረፈ ቀጥሏል። በሁሉም የአማራ ጠቅላይ ግዛቶች በንጹሐን ላይ ግፍ እየፈጸመ የሚገኘው የብልጽግናው ሰራዊት ዛሬም በውገልጤና ይህንኑ የጦር ወንጀሉን መድገሙን የከተማ ነዋሪዎች ለጣና ቴሌቪዥን ተናግረዋል። የብልጽግናው ሰራዊት በዚሁ በሰሜን ወሎ ሀብሮ ወረዳ በፋኖ በደረሰበት ብርቱ ምት ተበሳጭቶ ጊራናና ሌሎች አካባቢዎች የሚኖሩ ንጹሐንን በመድፍ እንደደበደባቸው መዘገባችን ይታወሳል። ወደ መጨረሻው ዜናችን እናልፋለን። ጄኔራል ታደሰ እየፈሩት ደርሶባቸዋል። የትግራይ ክልልን እንዲያስተዳድሩ በኦሮሚያ ብልጽግና ሹመት የተሰጣቸው ጄኔራል ታደሰ ወረደም አስቀድመው የሰጉበት ጉዳይ ደርሶባቸዋል። ጄኔራሉ አስቀድመው ስጋት አሳድሮባቸው የነበረው ደግሞ የስምረት ታጣቂ ቡድን ነው። በአማራ ክልል ራያ ለማጣና በትግራይ ክልል ማይጫው ዙሪያ ትናንት ብርቱ ውጊያ ተቀስቅሶ እንደነበር ይታወቃል። በዚህ ጦርነት ሁለቱ የትግራይ ክልል ታጣቂዎች ማለትም አቶ ጌታቸው የሚመሩት የአራ ምድር ታጣቂና በወይዘሮ ፈትለ ወርቅ ገብረ እግዚአብሔር ወይም ወንጀሩን የሚመራው የህዋት ታጣቂ ቡድን ጎራ ለይተው ተኩስ ከፍተው ነበር። የጣና ቴሌቪዥን ምንጮች ከስፍራው ባደረሱን መረጃ በራያ ዘቦ ከባድ የተኩስ ልውውጥ ሲደረግ እንደዋለ ገልጸው፣ ውጊያውም በህዋት ታጣቂዎችና በሌላ ወገን የትግራይ ሰላም ኃይል ወይም ቲፒኤፍ ተብሎ በሚጠራው ቡድን መካ መካከል እንደሆነ ገልጸዋል። ከወራት በፊት ጄኔራል ታደሰ ወረደ ይህ ቡድን ውሎ ካደረ በቀላሉ የማይመለስልን ይሆናል ሲሉ ስጋት አድሮባቸው ነበር። አስቀድመውም ቢሆን በአቶ ጌታቸው ረዳና በጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጢሮ የሚመራው ታጣቂ ቡድን እየቆየ ሲሄድ ስጋት መፍጠሩ እንደማይቀር የተረዱ ጄኔራል ታደሰም ቶሎ እናጥፋው ሲሉ ምክረ ሐሳብ አቅርበው ነበር። የኦሮሚያ ብልጽግና ለትግራይ ክልል አስተዳዳሪነት የመደባቸው ጄኔራል ታደሰም የፈሩት ደርሶ በአሁኑ ሰዓት የአራ ምድር ታጣቂ ቡድን ራሱ ራሱን በ13 ክፍለ ጦር ማደራጀት ችሏል። ከዚህ ኃይል መካከል ደግሞ ግማሽ ያሉ ባለፉት አምስት ወራት ከህወሓት ታጣቂ ቡድን የወጡ ወደ ሐራ ምድር ታጣቂ የተቀላቀሉ ናቸው። በራያ ዓዘቦ አካባቢ ለሰዓታት በተካሄደው የተኩስ ልውውጥ በሁለቱ ኃይሎች ከፍተኛ የሆነ ወታደራዊ ኪሳራ ደርሷል፣ ሲሉ የሚናገሩት ምንጮች አክለውም ጦርነቱ አድማሱን አስፍቶ ዋጅራትና ሌሎች አካባቢዎችም ከፍተኛ ውጥረት ነግሶ ነበር። በዚህ ጦርነት በርካታ የህወሓት ታጣቂ ሰራዊቱን ከርቶ የትግራይ የሰላም ኃይል የሚባለውን ቡድን ተቀላቅሏል ተናግሯል ዋጅራት ላይ በህዋት ታጣቂዎችና በትግራይ የሰላም ኃይሎች መካከል በተቀሰቀሰው ውጊያ ከህዋት ወታደራዊ መዋቅር ፈርሰው የትግራይ የሰላም ኃይሎችን ከተቀላቀሉት መካከል ከአርሚ 33 ከአርሚ 43 እና ከአርሚ 44 በድምሩ 237 ታጣቂዎች ጠፍተዋል ሲሉ ተናግረዋል ህዋትን ከርተው ወደ ስምረት ታጣቂ ቡድን የተቀላቀሉት የህዋት ታጣቂዎች ብዛት ከዚህም እንደሚልቅ ምንጮቻችን ተናግረዋል የብልጽግናው ሊቀመንበር ሹመኛ የሆኑት ጄኔራል ታደሰ አስቀድመው የሰጉትም ይህንኑ ነበር ሰውን ጦርነት ተከትሎ በተለይም የትግራይ ጊዜያዊ አስተዳደር በሚመራው ታጣቂዎች በርካታ ወጣቶች ታፍሰው ወደ ወታደራዊ ካምፕ መወሰዳቸውን የዓይን ማኞች አስታውቀዋል። ከዚህ በፊት እድሜያቸው ለጦርነት የደረሱ ወጣቶችን ከክልሉ እንዳይወጡ ክልክላ የጣለው ህዋት በገጠመው የውስጥ መፈረካከስ፣ በየጊዜው በሚነሱ የእርስ በርስ ግጭቶች ከፍተኛ ወታደራዊ ኪሳራ እያስተናገደ ቢሆንም አሁንም ግን በአማራ ሕዝብ ላይ የተጠናከረ ጦርነት ለመክፈት በዝግጅት ላይ ነው። ህዋት በወልቃይት በኩል በሁለት አቅጣጫ ጦርነት ለመክፈት የሎጂስቲክ ክምችት ያጠና ቀቀ ሲሆን ሰራዊቱንም ወደ ወሰን አስጠግቶ አስቀምጧል። በተደጋጋሚ ጊዜም ትንኮሳ እያደረገ ይገኛል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 24 ቀን 2018 ዓ.ም ተምረት የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራ አማራ ሰፋ ብራችሁ ቆይታ አድርጌ ነበር። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር